መቼ እንዴት፣ ያኛው እርድና እርድና እንዳልሆነ ገባ። አልሰራልኛ፣ ሞከርኩት። በ ይሳር ማለት ምን ማለት ነው? እዚህ ጋር ውሃ ምንጭ ካለና ውሃው እዚህ ጋር ካለ ውሃ ፍለጋ ወደዚህ ወደ በረሃው ምዬልሽ፣ ከሆነ ውሃ እየጠፋ ነው የምሄደው አይደል። በህይወት ውስጥ ረዥም የብክነት ጊዜ ያሳልፍ ያለው አለም ውስጥ የገባ ይመስለኝ፣ አራዳ የሆንኩ መስለኝ። አሁን ልጄን አስተምራታለሁ። በዚህ እግዚአብሔር ደሰታል፣ እግዚአብሔር በዚህ ያዝናል። ይሄ ማድረግ የለብንም ይላል። እኔ ኮረዥም ጊዜ ሳባክነው የነበረው እድሜ ሳረገው የነበረው ነገር ነው። እችል ነበር ስለ ህይወት መጠየቅና መመርመር እየሻልኩኝ። ያ እድሜ ባክኗል። ምንድን ነኝ ብዬ በምን ሸፍኘው ነው? አሪፍ ነኝ፣ አራዳ ነኝ ምናምን ብዬ ነው እንግዲህ። አንዳንድ ነገሮች ለበጎ ነው የሆኑት፣ የምታያቸው ነገሮች አሉ። ከእግዚአብሔር ርቀሽ የኖረሹ ዘመን ግን ለበጎ ነው አይባልም። ይሄ ጎን ለጎን የሚደረግ አይደለም። አሁን አለም የሸወደንኛ፣ ጎን ለጎን የሚደረግ ነው። ከዚህ በኩል ሃይማኖት አለ፣ ከዚህ በኩል ቢዝነስ አለ። ይህን መልስ አልጠበኩኝም። የእውነት በቃ አልጠበኩኝም። ሰላም፣ እንዴት ናችሁ? የምህረት ቲዩብ ቤተሰቦች፣ ዛሬ በንቁ ፖድካስት ስቱዲዮ እገኛለሁ። ንቁ ፖድካስት ድጋሚ እንግዳ አድርጎ ጠርቶኝ ነበርና እሱ ጋር የነበረኝን ቆይታ ጨርሼ በእኔ ዩቲዩብ ቻናል የሚለቀቅ ግን ደግሞ ድንገተኛ ጥያቄ ልጠይቀው ወንበር ቀይሬዋለሁ። ታግቻለሁ። አዎ፣ አግቻለሁ። ግን የጠየኩት ነገር እስካልተሰጠኝ ያው አልንቀሳቀስ። አዎ፣ ስለዚህ የመጀመሪያ ጥያቄ የማደርገው በህይወቴ የምቆጨው ወይም ደግሞ የተቆጨውበት ብለህ ያልከውን ነገር ሰምቻለሁ። ምንድን ነው የሚቆጭ? እስቲ ለእኔ ቤተሰቦች ንገርልኝ። ለጠየቅሽኝ ጥያቄ እንግዲህ በጣም የምቆጭበት ማዝንበት፣ ማፍርበት ያልኩሽ በህይወት ውስጥ ረዥም የብክነት ጊዜ አሳልፍ ያለው ዓለም ውስጥ የገባ ይመስሎኝ፣ አራዳ የሆንኩ መስሎኝ፣ ስለ ዓለም የተረዳሁ መስሎኝ ልክ አራዳን የሚሉትን ሰዎች ተከትዬ ከዛ ደግሞ እነሱ ላይም ራሴ ጨምሬ በዓለም ሁኔታዎች በጣም ተስቤ አለም አጓጉቶኝ ያባከንኩት ጊዜ አለ። ያ ጊዜ ማለት እቅም የነበረበት ጊዜ እጠጣ የነበረበት ጊዜ እጨፍር የነበረበት ጊዜ ነበረ። አንዳንድ ጊዜ አንዳንድ ሰው ሰዎች የሚያስተባብሉለት ጊዜ አለ። ወጣት ስለሆነ ነው። እኔ ወጣትነት ሁላ ልፍ ሆነ ነበር። ወጣት ሆኜ በጣም ተሸውጄ ሳይገባኝ ቢሆን ኖሮ እንደ ተባብ ማስተባበል ይቻል ነበረ። እኔ ግን ይሁንኝ ብያ ባከንኳቸው ጊዜዎች እንደሆኑ ነው ምቆጥረው። ቶሎ መንቃት ነበረብኝ። በጣም አርፍጄ ነው የነቃሁትኝ። ያ በጣም በጣም ያስቆጨኛል። በተለይ አሁን ህይወት ከገባኝ በኋላ ራሴን ከለወጥኩ በኋላ ስለ መንፈሳዊነት ትንሽ ምትሆን ከተረዳው በኋላ ስለ ህይወት ቫሊዩ ስለ ህይወት ዋጋ ከገባኝ በኋላ ያንም ያህል የከበረ ህይወት እግዚአብሔር ወዶና ፈቅዶ ሰጥቶኝ እኔ ዛ የማይረቡ ቦታዎች ላይ ያሳለፍኩበት ዘመን በጣም ያሳዝነኛል። እድሜ ባክኗል ማለት ነው። ሌላ ቋንቋ አይገልጸውም። ስለዚህ እድሜ ከባከነ፣ ለምሳሌ አንድ ሰው ገንዘብ ከከሰረ እግዚአብሔር እድሜ ከሰጠው ሰርቶ ገንዘቡን ያገኛል፣ አይደል? ሰው ካስቀየመ እግዚአብሔር እድሜ ከሰጠው ይቅርታ ጠይቆ ሰዎቹን መመለስ ይችላል። ካልተማረ ደግሞ ገብቶ መማር ይችላል። እድሜ ከባከነበት ግን በቃ አለቀ፣ በምንም መመለስና ማካከስ አይቻልም ማለት ሰው። ስለዚህ ያን አይነት ስሜት ይሰማኛል እኔ አውቃለሁ ብዬ በትምክህት ነው ያባከንኩት ባለማወቅም አይደለም። ባለ ሳለም ማር የማንበብ እድል አጥቼ ምናምን አይደለም። እችል ነበር ስለህይወት መጠየቅና መመርመር እየሻልኩኝ ሶ ያ እድሜ ባክኗል። ምንድን ነኝ ብዬ በምን ሸፍኘው ነው አሪፍ ነኝ አራዳ ነኝ ምናምን ብዬ ነው እንግዲህ ራሴን ጀስቲፋይ አድርጌ ያ እድሜ ባከ ነው። ስለዚህ አሁን ልጄን አስተምራታለሁ። በልጅነቷ ስለ ህይወት በደንብ አስተምራታለሁ። አሁን እኔ ያኔ ያልገባኝ ነገር እሱ አሁን ገብቷታል። ለምሳሌ አንዱ የምቆጭበት ነገር ከፈጣሪ ጋር የነበረኝ ግንኙነት ነው። ምንም የማይጸልይ ሰው ቤተክርስቲያን የማይሄድ፣ ጸሎት የማያደርግ ከአምላኩ ጋር ምንም ግንኙነት የነበረው ሰው ነበር። ዝም ብሎ ስለ ፈጣሪ ብቻ የሚያቅ ሰው የለም። ከእግዚአብሔር አለ አዎ፣ የሆነ ጊዜ በአመት አንዴ ንግስ ምናም ሲሆን እንደ ማንኛውም ዝም ብሎ የሚሄድ ሰው እንጂ በየጊዜው ስለ ፈጣሪ የሚያስብ የሚጸልይ፣ የሚጾም ሰው አልነበርኩም። ለምንድን ነው ያልነበርኩት ብዬ ሳስብ ቅድም እንዳልኩሽ የሆነ ባለማወቅ አይደለም ኢግኖራንስ ነው ቸልተኝነት ነው ሆን ተብሎ የተደረገ ቸልተኝነት ነው። እኔ እኮ ቅርብ ጊዜ ነው እግዚአብሔርን ያወቅኩት ወደ እግዚአብሔር የተመለስኩት መጸለይ የጀመርኩት አምላኬን ማወቅ የጀመርኩት በውስጥ በኩል በስሜት ፊልም ማድረግ የጀመርኩት አሁን የእኔ ልጅ እኮ ቆይታለች መጸለይ ከጀመረች፣ ትበልጠኛለች ማለት ነው። ልጆች ፊት መናገር እማፍረውም ልሽ ይህንን ነው እንግዲህ አሁን ልጅ አስተምራታለሁ። በዚህ እግዚአብሔር ደሰታል፣ እግዚአብሔር በዚህ ያዝናል፣ ይሄ ማድረግ የለብንም ይላል። እኔ እኮ ረዥም ጊዜ ሳባክነው የነበረው ድሜ ሳረገው የነበረው ነገር ነው ሰው። ስለዚህ አንዳንድ ነገሮች ልጆች ፊት ቆመች ስትናገር የምትኮሪበት የምትደሰችበታል፣ አንዳንድ ነገር ደግሞ የምታፍሪበት የምትሳቀቅበታል። እኔ አሁን አልጸልይም ነበረ የሚለው ልጅ ብትሰማ እሳቀቃለሁ። ምን ሳረግ ነበረ ነው? ስለ እግዚአብሔር ስለማይሰበክ ነው፣ ስለ እግዚአብሔር ስለማይነገር ነበረ። ምን ሆኜ ነው? አራዳ ነኝ ብዬ አሪፍ ነኝ ብዬ ኢግኖራንት ሆኜ ችልተኛ ሆኜ ከእግዚአብሔር ርቄ የኖርኩባቸው ዘመኖች በጣም ማፍረበት የምጸጸትበት ዘመን ነው ብለው ሱ ነው። ስለዚህ አሁን በዛ ቁጭት ነው ነገሮችን ለማድረግ የሚሞክረው በገባ ይልቅ ያ ቁጭት ስላለብኝ ልጄ ላይም ቤተሰቤ ላይም እኔ ላይም ያን ነገር ለማድረግ ሞክራለሁ። ያው አርፍዶ እንደመጣ ሰው ቢሆንም ያው በእግዚአብሔር ፊት እግዚአብሔር እንደዛ ብሎ አያም። ግን ትንሽ ኮንሽ ስትሆኝ፣ ወደ ቀልቢ ስትመለሺ የሚሰማሽ ነገር አለ። ምን አለ ይሄ ቀድሞ ቢሆን ኖሮ፣ አንዳንድ ነገሮች ለበጎ ነው የሆኑት የምታያቸው ነገሮች አሉ። ከእግዚአብሔር ርቀሽ የኖርሽው ዘመን ግን ለበጎ ነው አይባልም። በምንም መንገድ ለበጎ ሊሆን አይችልም። ከእግዚአብሔር ጋር ሆነሽ ስትፈተኝ ለበጎ ነው፣ እግዚአብሔር እየሰራ ነው ያለሽ። ከእግዚአብሔር ርቀሽ ጠፍተሽ ዓለም ሲጫወትብሽ ዳቢሎስ እንደፈለገ ሲያደርግ የነበረ ዘመን ግን እግዚአብሔርን የሚያህል ሩህሩህ የፍቅር አምላክ ባለበት ከዛ ግን ጠፍተን ጠፍተሽ ሊኖርሽበት ዘመን በጣም ያ ዘመን ያስቆጨኛል። ብዬ ደጋግሜ ስልጠና ላይ የምናገረው እሱ ነው። ይህን እምለው ለምንድን ነው? በጣም ሲነገር ምኮራበት አይደለም፣ የማፍርበት ነው። የማፍርበትን ነገር የምናገረው አሁንም ሰዎች ያልተረዱ ሰዎች ስላሉ ነው። አሁንም ከእግዚአብሔር በመራቅ የሚዘንጡ አይደለም። አሁንም በመጨፈር በመጠጣት፣ በመስከር፣ በማጨስ፣ በመቃም በችልተኝነት እዛ ህይወት ውስጥ ያሉ ሰዎች አሉ፣ ልክ እኔ እንደነበርኩት ማለት ነው። ሶ ያ ህይወት የሆነ ጊዜ ጸጸት ይዞ የሚመጣ ቁጭት ይዞ የሚመጣ ስለሆነ መንቃት ስላለባቸው ነው፣ በዚህ ደረጃ ጫን ብዬ ለመናገር ሞክረውና ያው ስልጠናችን ላይ በተደጋጋሚ ለማስረዳት ሞክረው የገባኝን ነገር ነው የተረዳሁትን ነገር ነው ለማሰልጠን የሞክረው። በዋነኛነት ሰው የተፈጠረበት ዋና ዓላማ እግዚአብሔርን ለማመለክ ነው። ሌላ ምንም፣ ይሄ ከጎን ለጎን የሚደረግ አይደለም። አሁን ዓለም የሸወደንኛ ጎን ለጎን የሚደረግ ነው። ከዚህ በኩል ሃይማኖት አለ ከዚህ በኩል ቢዝነስ አለ ምናምን፣ ጎን ለጎን የሚሆን ነገር የለም። አዎ ሃይማኖት አለ በዚህ በኩል አለማዊነትም አለ እና ጎን ለጎን ዓለም ላይ ስላለን መንፈሳዊ ብቻ መሆን አንችልም። ግን ያው መንፈስና ስጋ ካለ ሙሉ መንፈሳዊ መሆን እንችላለን። ሁለተኛው ደግሞ እኔ ያው እንደ ጥያቄ መቼ እንዴት ያኛው እርድና እርድና እንዳልሆነ ገባ አልሰራልኛም፣ ሞከርኩት ይሳ ማለት የዓለም ነገር በጣም ያጓጓል፣ ያብለጨልጫል ምናምን የሆነ በሆነ ነገር የተለወሰ ስለሆነ ለጊዜው የሚጣፍጥ ይመስላል እንጂ ጎምዛዛ ነው። እየጣፈጠች የሚቀጥል አይደለም። እየተደሰተችበት የሚቀጥል አይደለም። ከአለም የምታገኘው ደስታ አይዘልቅም። ከአለም የሚሰጥሽ ሰላም አይዘልቅም። ጣዕሙ አይቀጥልም። የሆነ ጊዜ ጣፈጠች ስቲ፣ የሆነ ጊዜ ደግሞ ጎምዝዟል። እና ስለዚህ በተቻለኝ አቅም ገባኝ ባልኩ መልኩ ከአለም የሰበሰብኳቸው ነገሮች ነገሮች በሙሉ በዘላቂነት እንደማይሰሩ እንደማያዋጡም ተረዳሁ ማለት ነው። ሰምቼ ሳይሆን ሞክሬ ያየኋቸው ውስጥ ሰላም፣ አሁን በውስጥ በኩል ጭል ጭል የምትል የምትሰማኝ ሰላም የለም፣ እርጋታ የለም፣ ስክነት የለም፣ ደስታ የለም። ከዛ ያ ደግሞ ወደ ትዳርም አደገ፣ ከዛ ደግሞ ወደ ልጅም እየተጋባ መጣ ማለት ነው። ቢዝነስ ውስጥም ያ ነገር እንደሌለ እየወትኝ ሰው። ስለዚህ እኔ ደግሞ የምሬን ነበር፣ ፈልጌ ነበር በተለያዩ ነገሮች ምክንያት ህይወቴን ለመለወጥ ሰላም ደስታ ያለው ህይወት ለመኖር ፈልገው የምሬን ነበረ ፈልግ የነበረው ወደ ዓለም ስፈልግ የነበረውም የምሬን ስለነበረ እዛ ውስጥ ሳጣ የምሬን ወደ ሌላ አቅጣጫ እንዳለ መፈልግ ጀመርኩ ማለት ነው። ሁለተኛው አቅጣጫ እግዚአብሔር ነው። ስለዚህ ለካ ቅርብ ነበረ። አሁን አንዳንድ ጊዜ መፍትሄው ወደ ቀኝ ሆኖ ወደ ግራ የምትፈልጊው ከሆነ በየትኛውም እርድናና ብልጠት ብትፈጥኝ የራቅሽ ምት አይደለም። አሁን መፍትሄው ወደ ቀኝ ሆኖ ወደ ቀኝ ከፈጠንሽ የበለጠ ታገኘዋለሽ። መፍትሄው ወደ ቀኝ ሆኖ ወደ ግራ ከፈጠንሽ ማለት አስ በጣም እኔ እንደዛ ንኩት ወደ ግራ ፈጠንኩ ማለት ነው። ገባኝ ብዬ ጥግ ድረስ ይዤ ሳየው የለም ማለት ነው። እስካሁን የሆነ ነገር መገኘት ነበረበት በእኔ በተረዳሁት መንገድና ፍጥነት፣ ገባኝ ባልኩ መንገድ ሲሄድ የሆነች ፍንጭ ማየት ነበርብኝ። ጭራሽ ለካ እየራኩ ነው የመጣሁት። ምን ማለት ነው? እዚህ ጋር ውሃ ምንጭ ካለ እና ውሃው እዚህ ጋር ካለ ውሃ ፍለጋ ወደዚህ ወደ በረሃው ሚሄድሽ ከሆነ ውሃ እየጠፋ ነው የምሄደው አይደል? ስለዚህ ውሃ እያገኘሁ ሳይሆን እየሄድኩት መጠማቴ እየባሰን ሄደው ማለት ነው ስለዚህ መጠየቅ ጀመርኩ። እንዲህ እየባሰ ከሄደ አይገኝም የሚለው ገባኝ ማለት ነው፣ እየራቀ እንደሚሄድ። ስለዚህ እንግዲህ እግዚአብሔር ደግሞ ሁሌ ይመራ የለም፣ በተለያየ መንገድ እግዚአብሔር ሁሌ ልጆቹን ይጠቁማል። ሁሌ በጣም አሁን ሲገባኝ በጣም አንዱ የሚያሳዝነኝ ነገር ለካ እግዚአብሔር ሁሌ እንዴት ልበልሽ፣ መታከት አይባልም ለእግዚአብሔር፣ አለ ለሰው ነው ይባል። እግዚአብሔር ሁሌ በፍቅር ያለ መሰልቸት ሁሌ ልጆቹን ይጠቁማል ለካ ወደ ምንጩ፣ ወደ መፍትሄው። ስለዚህ ትንሽ ጥያቄ ስጠይቅ በልቤ ውስጥና ትንሽ መፈለግ ሲጀምር እግዚአብሔር በተለያየ መንገድ ይጠቁመኝ ጀመር ማለት ነው፣ ነገሮችን ሰው ስለዚህ በሌላ መንገድ ነው ብዬ አልታበይም። ፈልጌ አጥቼ ነው ከስሬ ፈልጌ አጥቼ። ጥያቄዎችን መጠየቅ ሲጀምር እግዚአብሔር መንገዶችን እያሳየኝ በተለያየ መንገዶች ስፈልግ ትንሽ ቀመስኩ ማለት ነው። ስለዚህ ይሄ አሁን ተስፋ በጣም ለቆረጡ ሰዎች ወይ ደግሞ አለም ላይ ኳት ነው ኳት ነው ምንም ላጡ ሰዎች ወደ በረሃው ከዚህ በላይ አትዱ ነው። ራሱ ቆንጆ ምልክት አለው እና መጽሐፍ ቅዱስ ላይ ድርሻውን ወስዶ የወጣ ልጅ ነበረ፣ እና እስኪጨርስ ድረስ አልተመለሰም። ልክ ኪሳራ ሲያጋጥመው ነው የመጣው። እና አባት ግን የድርሻን ጨርሷል ሳይሆን ያለው የራሱን ነው አንስቶ የሰጠው። ማለት የአባቴ ቤት ባሪያ ብሆን ይሻለኛል ብሎ እንጂ የመጣው አባቱ በዛ ልክ ይቀበለኛል ብሎ አልመጣም። ቅድም ስለ እግዚአብሔር አይታክትም ስትል ስለዚህ እግዚአብሔር ልጆቹን ይፈልጋል፣ ይጠቁማል። ከዛ ደግሞ ትፈተናለህ። አሁን በአለም ፈተና አለ፣ እግዚአብሔር ጋር ቀርበ ፈተና አለ። እግዚአብሔር ጋር ያለው ፈተና እንግዲህ እረፍት አለው ብለል ማለት ፈተናው ራሱ እግዚአብሔር አምጥቷል፣ እግዚአብሔር ይበልሰዋል የምትለው ነው። ማጣትም ማግኘትም ውስጥ ያለው እግዚአብሔር ማለት ነውና ልክ መፈተና አሁን ለምሳሌ እንደ ሰዎች አለም ላይ መፈተንም መሰቃየትም ነው ያለው። ከእግዚአብሔር ጋር ስቶ መፈተን ይኖራል፣ መሰቃየት ግን አይኖርም ለምን ኦልሬዲ ልብሽ ሽሯል ድነሻል። እግዚአብሔር ኃይል በረከት፣ ሁሉ ነገር ስላለ ዓለም የፈለገውን ነገር ቢወረውር ይፈትንሻል፣ ግን አያሰቃይሽም። ዓለም እኮ እንደዛ አይደለም። ዓለም እኮ መፈተንም ማሰቃየትም፣ እያንዳንዱ የዓለም ነገር ስቃይ ነው የሚፈጥረው። አሁን ሰው ማወቅ ያለበት ከእግዚአብሔር ገዝቶኝ ምን መንገዱ በሙሉ ጨርቅ የሆነ ምንም ነገር የለበት ማለት አይደለም። የሚመጣው ነገር ግን ሊያሰቃይሽ አይችልም፣ እግዚአብሔር ከአንቺ ጋር ስለሆን በአንቺ አይደለም። እግዚአብሔር ከአንቺ ጋር ሲሆን ዓለም ላይ ያሉት ነገሮች በሙሉ ከነሱ ጋር ሆነሽ እንዳለው ሊያሰቃዩሽ ሊያስቸግሩሽ የልብ ህመም ሊፈጥሩብሽ አይችልም እግዚአብሔር ሁሉ ነገር ስለሚያደርግልሽ ነው። ሶ ይሄንን እየተረዳሁት እንግዲህ ዘግይቶም ቢሆን የተረዳዋት ነገር እንደዚህ ነው። አሁን እኔ ስለ መንፈሳዊነት ሳወራ እንዚ የሚያቁኝ ሰዎች አሁን ሊስቁ ይችላል። አሁን እሱ ደግሞ ከመቼ በኋላ ተመልሶ ነው ሊሉ ይችላሉ። በተለይ የሚያቁኝ ሰዎች ምን እንደማለት መሰለች? ለምሳሌ ማር ቀምሶ የማያቅ ሰው በጣም ረዥም ጊዜ ሬት ሲቀምስ የኖረ ሰው የሆነ ጊዜ ማር ቢቀምስ እንዴት የሚያወራው እን የሚጣፍጥ ብሎ ያወራል። ልክ እንደዛ ነው የኔ ነገር። አሁን የማወራው ገብቶሻል? ረዥም ጊዜ ህይወት ሲመረው የኖረ ሰው መበሳጨት፣ መነዳድ፣ መቆጣት፣ መደበር የነበረበት ህይወት ምናልባትም በትምህርት ዲግሪ ውስጥ ተደብቆ የነበረ በሆነ ኮትና ሱሪ ውስጥ ተደብቆ የነበረ ህይወት ግን በውስጥ በኩል የነበረ መራራ ህይወት አለ። ግና ወደ እግዚአብሔር ዞረሽ ደግሞ እንዴት ማለት መሰለሽ አሁን አሁን በእግዚአብሔር በኩል ያለው ነገር ከሰው አንጻር ካየነው ትክክል። አሁን ሰው የሆነ ሀብታም ቢሆን ደግም ቢሆን የሆነ ይጎለበት አይደል? ስጋ አለም ሆነ በሙሉ ፍቅር አለ የሚቀበል የሆነ ሰዓት ያደርግሻል። በእግዚአብሔር በኩል ልክ እንደመጣሽ ሁሉ ነገር ሰላም ነው። ሶ፣ ያን እንደቀመሰ ሰው ነው ያሁን ሰዎች ቶሎ ብለው ነቅቶ ያን ነገር እንዲቀምሱ ማድረግ ነው። በእግዚአብሔር በኩል ሁሉ ነገር ቀላል ነው። በአለም በኩል ግን ከባድ ነው። አለም በቻ ለዋቅ ሰው አንደኛ ክፍል ይሁን አምስት ዓመት ይሁን አስር ዓመት ይሁን ዲግሪ ኖሮ ያግባ ሸክም አለው አለም ላይ። በእግዚአብሔር በኩል ብቻ ነው ቀንበር የሚቀለው ሁሉ ነገር ቀላል የሚሆነው ከባድ የሚባል ነገር አይኖርም። ከእግዚአብሔር ጋር ስትሆኝ፣ ለምን ስራሽ የሚሰራው እግዚአብሔር ነው። ምሪቱ የእሱ ነው። መንገዱ የእሱ ነው። የእሱን ድምፅ ማዳመጥ ትጀምሪያለሽ። መንገዱ ይገባሻል እና ይሄ አለም እንደፈለገ የሚጫወቱብሽ ነገር በሙሉ አይኖርም። ስለዚህ አሁን አለም ላይ የሚሰቃይ ሰው ካለ በቃ ሊቀለው የሚችለው በእግዚአብሔር በኩል ብቻ ነው። ዓለም በፍጹም ሊያቀልልሽ ሸክምሽ የከበደ የከበደ መጨረሻ ላይ ራስሽን ታጠፊ ነው የፈለገው መጨረሻው፣ ዓለም የሚገላገለው በዛ ነው። ዲያብሎስ የሚገላገለው አይገላገልም እንጂ ወደ ጥልቁ ይዞ ይሄዳል። ካልሞት ሲለት አይገላገልም። የሆነ ቀን ወደ እግዚአብሔር ትመለሻለሻ ስለሚሰጋ የሆነ ቀን ንስሐ ትገባለች የሆነ ቀን ወደ አምላኳ ተመልሳ ታመልጠኛለች ብሎ ስለሚሰጋ ሸክምን ምን እያደረገ የሚ እየጨመረ እያባሰ እያባሰ እያባሰ ትዳር ከሆነ እያፈረሰ እያፈረሰ እያፈረሰ ከዛ አባትነትን እያጠፋ ነው የሚሄደው እኮ አይደል? ቢዝነስም ከሆነ እንደዛው የሆነ ነገር እያደረገ ሙስና እየገባ እየተጨመላለቀ እየሰረቀሽ ምናምን ጥግ ረስን የሚወስደው ሶ በእግዚአብሔር በኩል ከሆነ ግን በቃ ሰላም ነው። ቢኖርሽም ባይኖርሽም ብታገኝም ባታገኝም የሚሰማሽ የልብ ሰላም አለ። ሁሉም ነገር ደግሞ በጊዜው እግዚአብሔር አበጅቶ ይሰጥሻል። አሁን እግዚአብሔርና ዓለም ሲሰጥ አንድ አይደለም። ዓለም እንቁልልጭ ለማለት የሚሰጥሽ ሊሆን ዛሬ ይሰጥሽና ደግሞ ነገ ነጥቆ የሆነ ኃጢአት ያሰራሻል። የሆነ ነገር ያሰ እግዚአብሔር ግን እንደዛ አይደለም። ስርት አድርጎ አበጅቶ ላንቺም ለትውልድም እንዲጠቅም አድርጎ ነው የሚሰጥሽ። አሁን ብዙ ጊዜ ከእግዚአብሔር ጋር ስንሆን ጉጉት እንላል። ሰጪ አምላክ ስለሆነ ለምን አይሰጠኝም? አይሰጥም። እግዚአብሔር እግዚአብሔር የሚሰጠው ያን የሚሰጠንን ነገር መጠቀም የምንችል መሆናችን አረጋግጦ ነው። እንድንባክንበት አይፈልግም። እንድናባክነው አይፈልግም። ለራሳችንም እንድንጠቀምበት ለሰውም እንድንጠቀምበት አድርጎ ነው። እንደውም አንድ ቆንጆ ምሳሌ አለ አይደለ? ሁሌ ስልጠና ላይ የምናነሳው ምሳሌ አለ አሁን ለእኔ ልጅ አለችኝና፣ ሁለት ዓመቷ ነው። ዶሮ ወጥ ቤት ቢቀርብ አሁን ቀይ ወጥ ተንደርድር መታ መብላ ብትፈልግ እንድትበላ አልፈቅድላትም። እማልፈቅደላት ስለማልወዳት አይደለም፣ ወይ ደግሞ ዶሮውን እንድትበላብኝ ስላልፈለግኩ አይደለም። ያለኝን ሁሉ ብሰጣት ደስ ይለኛል። ግን ለምን ለማብዬ ነው ለእሷ እንዳያቃጥላት አይደል? ዶሮ ያቃጥላል፣ ሊያንቃት ይችላል ብዬ ለእሷ የሚጠቅመውን ምሰጣት እኮ ዶሮ በሌላ መንገድ ተሰርቶ ነው። እሷ ደግሞ ዶሮውን ካልበላው ትላለች አይደል? በቀኛ እንደዛ እግዚአብሔር ፊት ይፈልግ ይሄ ይህንን ካልበላው እንዳለ እግዚአብሔር ደግሞ አይደለም ያውቀዋል። ትላንችን ትናንታችን ያውቃል፣ ዛሬያችን ያውቃል፣ ነጋችን አንድ ላይ አድሚያው። ስለዚህ እኔ አሁን የሆነ ነገር ግብግብ ስል የሆነ ነገር ስፈልግ እግዚአብሔር ወዲያው አይሰጠኝም። ሲሰጠኝ ያን ነገር የሚጠቀም ፐርሰናሊቲ ሰርቶ አስተምሮኝ በተለያየ መንገድ አስተምሮ ይሰጠኛል። ያ የሰጠኝ ነገር ለእኔም ለትውልድም እንዲጠቀም ያደርጋል እግዚአብሔር። ከመጣ ሰውየው ለራሱ ብቻ እንዳልሆኑ ማወቅ አለበት ለትውልድ ጭምር እንደሆነ ደሞ አንድ መጽሐፍ ላይ የምን አነበብኩ መሰለ ሁለት ሰዎች ይጸልያሉ፣ አንድ አይነት ጸሎት በአንድ ላይ እና የአንደኛው ጸሎት ሰመረ፣ የአንደኛው ጸሎት ግን አልተመለሰለትም። እና ጸሎት ያልተመለሰለት ሰው ወደ እግዚአብሔር ቀርቦ ጌታ ሆይ አንድ አይነት ጸሎት ጸልየን ለእሱ አሳክተህ ለእኔ ከለከል ካለው እግዚአብሔር መለሰለት። ለሱ ባልሰጠው ይጠፋ ነበረ፣ ለአንተ ደግሞ ብሰጥህ ያጠፋ ነበር አሉ እና እግዚአብሔር ጥቅስ አንቺ ጥቀሽልኝ፣ እኔ ሀሳቡን አውራለሁ። አንቺ ጥቀሽልኝ። በየማሩ በጣም ትክክል ነው። በቃ እንደዛ ነው። አሁን አንድ እንደው በእኛ በኦርቶዶክስ እምነት ውስጥ አቡነ ሽኑዳ የሚባሉ አባት አሉ እና የእሳቸው መጽሐፍ በጣም ደስ ይለኛል። እሳቸው መጽሐፍ እና እሳቸው መጽሐፍ ላይ ምን አይቻለሁ? እግዚአብሔር እንደሚወደኝ፣ እግዚአብሔር እንደሚሰጠኝ፣ እግዚአብሔር እንደሚያደርግልኝ አምናለሁ መቼ እንደሚያደርግና እንዴት እንደሚያደርግልኝ አላውቅም፣ ማወቅም አልፈልግም ይላል። በጣም በጣም በጣም ነው ያስገረመኝ። በቃ እንደዛ ነው። አሁን እርግጠኛ መሆን ያለብን እግዚአብሔር ላይ። አሁን የእኔ ልጅ እርግጠኛ ነች በጣም ይገርመኛል። ልጆች አቤት ወይ አንቺም ልጅ ስላለች ታውቂያለሽ። እናታቸው ላይ ወይ አባታቸው ላይ ያላቸው እርግጠኝነት ያስገርመኛል። በቃ አባቢ ፎቅ ቤት ነው የምንፈልገው፣ የራሴ ክፍል እንደዚህ ይኖረኛል ምናምን። እርግጠኛ ነች እርግጠኛ ነች አባቢ እዚህ ቦታ እንደዚህ እናርግስ። እርግጠኛ ነች እርግጠኛ ያደረግልኛል ነው አለ። አሁን አስቢው እንግዲህ እግዚአብሔርን የሚያህል አምላክ እርግጠኛ መሆን አለብን። እርግጠኛ ሆነ ማለት በእኛ ጊዜ ውስጥ ግን አይደለ አሁንኛ ምድ እግዚአብሔር ያደርግልኝ። አዎ ማያውቅ የለም። ግን አሁን ካላረገልኝ እኔ በምፈልገው መንገድ ካላረገል፣ አያደርግም እግዚአብሔር እንደዛ አያደርግም። እንደኛ ምን ባዛኛ አይደለ። እንደኛ ቢያደረግልን እኮ እኛ የለንም። ምን ያልጠየቅነው ጥያቄ አለ? እግዚአብሔር እንኳንም አልመለሳቸው እነዛ መልሶች እንጂ፣ ቢመልሳቸው እኛ የለንም ነበር። ስለዚህ እግዚአብሔር በራሱ ጊዜ የሚበጀን የሚጠቅመን የሚያደርግ አምላክ ነው። እና ሁሌም ያነሳለሁ እኔ አለም በጣም ድራመኛና ቲያትረኛ ነው። ድራማው አድጎ አድጎ ቲያትሮ አድጎ አድጎ የታደረሰው ከእግዚአብሔር ጋር መኖር በጣም ከባድ አደረገው። መንፈሳዊ የሆነ መኖር በጣም ከባድ፣ እዚህ ዓለም ላይ በስጋ ሆነ ከባድ ነው ይላል። ከዲያብሎስ ጋር ዓለም ላይ መኖር ቀላል ነው በጣም። ከፍቅር አምላክ ከርህራሄ ካለበት አምላክ ሁሉም ከፈጠረ ሁሉ ከሚያደርግ አምላክ ጋር መኖር ከባድ ነው አይሸዋልም። የሚወደድ አምላክ አለን። የሚገርመው ምርጫ የሰጠን ማለት እኔ ላልጅ ሁሉ የምለዋል አንተ አይነት ሰው ምሳሌ አስቀምጣትና ከኔና ከንትና ምናም ብያስ መርጫ ታውቃለህ፣ ልክ ያልሆነ ምርጫ ማለት ነው። ከእኔ ውጭ ሌላ ሰው ብትመርጥ አልፈቅድላትም። እግዚአብሔር ግን እንድንመርጥ ፍቃድ ሰጠን። አይገርምህም? ማለት እሱን ባንመርጥ መብታችን እንደሆነ ለዛ ነው በጣም የምርጫ አምላክ የሆነው። ሰው ከእግዚአብሔር ጋር ሲጣበቅ የሚያመጣውን ውጤት ብዙ ሰዎች ያሳያሉ። ከዛ ግን ቀላል እንዳልሆነ ነው እንዳልከው የሚነገረው። መንፈሳዊ መሆን ከባድ ነው፣ የሆነ ነገር መሆን ከባድ ነው ምናምን ዓለማዊ ከመሆን ግን አይከብድም ሌላ ቀላል አማራጭ እንዳለ አርገው ይህ ስህተት ነው። አንዱ ያው ዓለም የሚስበው በዚህ አለ ያንን ከባድ አርጎ ይስልና ከልጅነት ጀምሮ ፓተርን ይገነባል ሰው አእምሮ ውስጥ። ልጆች እንደዛ ይገነባሉ። ከዛ በኋላ ኦረዲ ያዘጋጃቸዋል ማለት ነው። ያንን ቀላል ላይፍ እንደሆነ አድርገው እንዲያስቡ ያደርጋቸዋል። ከዛ ከእግዚአብሔር ጋር መሆንን በጣም ከባድ እንደሚሆን ምናምን አርጎ ያስበዋል። ያው ያደረገው ሰውየው ኮንሽስ ብጠይቅው ኮንሽስ ሆኖ ብጠይቅ እንዴ ከእግዚአብሔር ጋር መሆን ነው ቀላል ይላል። ከእግዚአብሔር ጋር መሆን ነው ጥሩ ይላል። ግን ማይንዱስ ገብቶ ፓተርን የገነባው ልምምዱ ግን ያን አይፈቅድለትም። ወደ ሌላ ነገር እንዲያደላ እንዲያዘነብል ያደርገዋል። ግን ዞሮ ዞሮ አደለም፣ ያ ወጥመድ ነው። እያከበደ እያከበደ እንደሚሄድ በደንብ መረዳት አለብን። ቅድም እንዳልኩት ዘግይቶ እንደመጣ ሰው ግን በጣም ደክሞ እንደመጣ ሰው ሰዎች እንደው እንዲረዱልኝ የሚፈልገው በጣም ብዙ ዘመን ላይ የተነገረ ሀሳብ ቢሆንም ግን ከእኔ ሲወጣ ግን ሰዎች እንዲረዱልኝ የሚፈልገው ነገር በቃ መጓጓት ማቆም አለብን። መጓጓታችንን እስካላቆምን ድረስ ዓለም የሚያጓጉ ነገሮችን ማቅረቡ አይቀርም። በየዘመኑ እየመጣን አዲስ መሆን የለብን አያት ቅድሚያ አያቶቻችን አባቶቻችን በሆነ ነገር ዓለም አጓጉቷቸዋል አይደለ? ስለዚህ አለም የሚያጓጉ ጠቃሚ መስሉ ነገሮችን ማቅረቡን አያውቁም፣ ስራው ስለሆነ የሆነች ልጅ ስለምታሳዝን ብሎ የሆነ ሰውዬ ታሪኩ ስለሚያሳዝን ብሎ በቃ ወደ አምላኩ ይመለስ እሱን እንኳን ልተው አይል። ማለት ምንም ምህረት የለውም ምንም። ይሄ በየዘመኑ የሚመጣው ትውልድ ደግሞ እንደ አዲስ አለም ላይ አሪፍ ሆኖ ሌላ ነገር ይጠብቃል። የተሻለ ነገር የለም። በቃ የማይገኝ ነገር መጠበቅ የለብንም። መጓጓታችንን አቁመን እድሜያችንን ማባከን አቁመን በምን ችላት አቅም እግዚአብሔር አለ የሚያግዘው። አሁን ይህን ስልክ ሁኔታ ትልቅ ነገር አድርጌ አይደለም። በምን ችላታ ግን ኢንቴንሽናችን፣ ልባዊ መሻታችን በቻልነው አቅም ስጋችንን ይዘን ደግሞ ከእግዚአብሔር ጋር ለመሆን ስንፈቅድ እግዚአብሔር ደግሞ ሁሉን ነገር ይባርካል። ከእሱ ጋር እንድንሆን የሚሻ የሚፈልግም አምላክ ስለሆነ ጥበቃውም ስላለ ያግዘናል። ግን እኛ የሚጠበቅብን ልባዊ መሻታችን ግን ወደ አለም ያደላ አለም ላይ ብዙ ነገር የሚጠብቅ ሳይሆን ከእግዚአብሔር ጋር የወገነ ከእግዚአብሔር ጋር የተሰለፈ ሰው መሆን ከቻለን ለሁሉም ነገር መፍትሄ እናገኛለን። ለሁሉም ነገር እዚህ ምድር ላይ ያለው ነገር በሙሉ የፈጠረው እግዚአብሔር ነው። እቺኛ የምንላት የልብ ህመም፣ መክሰር፣ ማጣት፣ የትዳር ችግር ምናምን በሙሉ በእግዚአብሔር ፊት እንደው ከቁ የሚቆጠር አይደለም። እግዚአብሔር ያን ሁላ ነገር ማስተካከል ይችላል። ሶ ስለዚህ ወደ እግዚአብሔር መመለስ የመጀመሪያው ነገር ነው። እኔ አሰልጣኝ ነኝ። ሰልጥኑ ማለት የሚጠበቅብኝ የለም። ስልጠና ውስጥ መፍትሄ የኛ ስልጠና ውስጥ መጀመሪያ የምናነሳው ስፒሪቹዋል አዌክኒንግ ነው መንፈሳዊ ንቃት የምናሰለጥነው መጀመሪያ ከእግዚአብሔር ጋር ያልሆነ ሰው እኔ አንድ ዓመት ባሰለጥነው መፍትሄ ያገኝ አሰልጥኛ አውቄ ስለማቀነው ነው የኛ ስልጠና መንፈሳዊ ንቃት አልነበረም ብዙ ነገር አሰልጥናል ልማድ መገንባት እንደዚህ አእምሮ አሰራ ረዥም ጊዜ ይወስዳል በዛ መልኩ ለመለወጥ ከእግዚአብሔር ጋር ዲስኮኔክት ያደረገ ሰው በሌላ ምንም አይነት ኮኔክሽን መፍትሄ ያገኝ አርቲፊሻል ነገር ማስታገሻ ፓራሲታሞል፣ ዳይክሎፊናክ ምናም የተባለ ሊቀርብለት ይችላል። ግን የው ማስታገሻ ነው ለጊዜው። ዘላቂ መፍትሄ አያገኝም ለምንም ነገር። ሰው ይህንን ከተረዳን በየ ሃይማኖታችን ወደዛ ከተመለስን እዛ መፍትሄ አለው የሚለውን እንደሆነ የምቆጭበት ስለሆነ ያንን ነገር እንደ ሰዎች በደንብ እንዲረዱ ይፈልጋለ ቁጭት የሱ ነው ማለት ነው። በጣም ነው ደስ ያለኝ፣ እንደ ይህን መልስ አልጠበኩኝም። የእውነት በቃ አልጠበኩም ምክንያቱም ከንዴት ጋር ተያይዞ አንዳንድ ነገሮችን ትለኛለ ብቻ ነው ብዬ ያሰብኩት በደንብ አድርገ ዝርዝር ነገሮችን በጣም የሚጠቅመንን ነገር ነው ያነሳኸው። የእውነት ሌላው ደግሞ የሰው ልጅ መጓጓቱ አይቀርም፣ ዓለም ደግሞ ማጓጓቱ አይቀርም። እግዚአብሔርን ለማወቅ እንጓጓ። በቃ ጉጉት በራሱ በሌላ ጉጉት ነው መቀየር ያለበት። ስለዚህ እግዚአብሔርን ለማወቅ ስንጓጓ ወደ እግዚአብሔር እንቀርባለን። እግዚአብሔር ያክብርልኝ። ም፣ አመሰግናለሁ። ስለዚህ ምናልባት በዚሁ አጋጣሚ የአንቺ ዩቱብ ላይ ይህን ፕሮግራም ያዩ ሰዎች ካሉ በቅርብ የሚጀምር ስልጠና አለን። ኦንላይን ስልጠና ነው። እንግዲህ እኔ የገባኝን የተረዳሁትን ነገር አሰለጥናለሁ። እያሰለጠንኩ ነው ያለፉት አራት አመት ከምናምን ስልጠናዎች ሰጥ ቆይቻለሁ። ግን ስልጠናዎቹ በየጊዜው በተረዳሁት በገባኝ ልክ አብዴት እያደረግን እያሳደግናቸው ነው የሚመጣው። በፊት በአካል ነበር የምናሰለጥነው፣ አሁን ደግሞ ወደ ኦንላይን አሳድገነዋል። ሰው ያለበት ውጭ ከሀገር ውስጥም ከሀገር ውጭ ያሉ ሰዎች ባሉበት ሆኖ መሰልጠን እንዲችሉ ኦንላይን ስልጠናዎችን እየሰጠን ያገ ያለ ነው። አንደኛ ዙር ስልጠናን እንጨርሰናል። አሁን ሁለተኛ ዙር ከአስር ቀን በኋላ እንጀምራለን። ስለዚህ ስለ መንፈሳዊ ንቃት መማር ከፈለጉ እኔ የገባኝ የተረዳሁትን ስሜታቸውን ስለ መቆጣጠር መንቅድም በነገርኩ ላይ ከ እንደገና በስጩ ተናዳጅ ቁጡ ነበሩ ሶ ያ ደግሞ የበለጠ ጎርቶኝ ነበረ ለተለያዩ በሽታዎች ራስ ምታት ወገብ ሌላም ሌላም ነገር ነበርብኝ። ሶ ሁላ ተደምሮ ስቃይ የተሞላበት ህይወት እንዲሆን አርጎት ነበር። ሰ አሁን ቁጡ፣ ብስጩ፣ ተናዳጅ የሆኑ ሰዎች ካሉ እጅ ነውጠሽ። አረ አለች። ትንሽ ትንሽ አየ። አሁን ሰዎች ማያቁት ሌላ አዲስ ነገር እሱ ነው። ያው ግን እናንተ ስፖንሰርሽፕ ጠይቃለሁ። ምክንያቱም ቁጡ ብስጩ ለሚለው በጣም ቁጡ መሆንበት ጊዜ አለ ማለት እኔ ማላውቃትን ምህረት የሚያደርገኝ አይነት ቁጣ። ከአንድ ፎቅ ሌላ ፎቅ ላይ ሆኜ ፎቅ ላይ ሆኜ ጩኬ ያውቃለሁ። እዛ ያለው እንዲሰማኝ አይሰማም። ከዛስ ወርጄ ከሁለተኛ ፍሎር ወርጄ የእኔ ሱቅ ሶስተኛ ፍሎር ላይ ነው እንዴት እንደተሻገርኩ እንዴት እንደምሮጥ ማለት ምንም እኮ አክሲደንቱ ላይ ሊያጋጥመኝ ይችል ነበር። እና በጣም ቁጡ መሆንበት ጊዜ አለ ና ስፕሪቹዋል ከሆነውም ነገር በተጨማሪ እንደዚህ አይነት ስልጠና እኔ ሰልፍ አዌር መሆን አለብን ብዬ አስባለሁ። እኔ ቁጡ መሆኔን ማወቄ እያቴጄ ነው። ደግሞ ይህን ነገር መፍትሄ ማበጅለት የሚለው ወደ ውስጤ ይመላለሳል። ና ሁላችንም የራሳችንን ደካማ ጎን ካወቅን ግማሽ መተናል ማለት ነው። አጋዥ ስናገኝ ደግሞ ሙሉ በሙሉ ከዛ ነገር መላቀቅ እንችላለን ብዬ አስባለሁ። ትክክል ነው። ጅማ ሆነሽ መከታተል ትችላለሽ ባለሽበት የስ ስፖንሰር አድርገን ይሻል። በጣም በደስታ በከፍተኛ ደስታ የሁለተኛው ዙር ኦንላይን ስልጠና ውስጥ ምህረት መኖሯ በጣም ደስ ይለናል። ሌሎችም ሰዎች አሉ። እንግዲህ ከምህረት ጋር መሰልጠን የምትፈልጉ መቀላቀል ትችላላችሁ። ኦንላይን ነው ስልጠናው ያላችሁበት ሆናችሁ ማታ ከምሽቱ ሶስት ሰዓት እስከ አራት ሰዓት ነው። ሰው ስራውን ጭርስ አድርጎ ለቤት ሲገባ ከሶስት ሰዓት እስከ አራት ሰዓት ነው የምንማረው የምንማማረው ለአስራ ሁለት ቀን ነው። ስለ ስሜት ብቻ አይደለም ሰው ስሜቱን ጤነኛ ካረገ በኋላ ቤተሰቡ እንዴት ይመራል፣ ቢዝነሱ እንዴት ይመራል፣ ህይወቱ እንዴት ይመራል የሚለውን እንማማራለን ማለት ነው። ኢንተርቪው አልቋል። የተ የምንገናኘው ስልጠናው ላይ። እንግዲህ ተመልካቾቻችን፣ ከፍጹም ጋር የነበረን ቆይታ ይህንን ይመስላል። ሌሎች እንግዶች ይዘን በሌላ ፕሮግራም እስክንገናኝ ደህና ሁኑ። ሰብስክራይብ ማድረግና ቤተሰብ መሆን እንዳይረሳ ባይ